በጣም የምወድሽ በጣም የማፈቅረሽ አፍቃሪሽ ነኝ። አላህ ይውደድ። ጨምሮ ጫማማው ማለት ነው ነው። ሰላም አለይኩም ወረሀመቱላሂ ወበረካቱ ውድ ቤተሰቦቼ እንዴት ናቸው? እኔ አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ከህክማ ጋር ተከስተናል። ሰላም ወሊኩም ወራህመቱላሂ ወበረካቱ ውድ ውድ ቤተሰቼ፣ እንዴት ናችሁ? ደህና ነኝ ባላችሁበት ያላ ሰላም ነን። እና ከእናንተ ጋር ጀሚል መቀጣት አለበት። የምር በደንብ በደንብ ካልተቀጣ አይገኝም ከዚህ በኋላ ማለት ነውና፣ ከጀሚል ጋር ሁለት ሰዎች መቅጣት ፈልጋለሁ። ሁለት ሰዎች ያው ታውቋቸዋለች፣ እናንተ የምታውቋቸው ናቸው። እና ጀሚል ምን ልቀው የሁለቱ ሰዎች ችግር የለም፣ እኔ ምርጥ ቅጭ አስቀምጬላቸዋለሁ፣ ቅጣት ማለት ነውና። ጀሚል ግን የምር በጣም ማሰቃይ ትፈልጋለሁ። በቃ በጣም ከመለች በላይ እባክሽ ክማ ማሪኝ ማሪኝ እስከሚል ድረስ ማለት ነውና። እንደውም መቅጣት ያለባቸው እነሱ ናቸው፣ አንቺ አይደለሽም። ያው እነሱ ለኔ ቅጣቱ ያስተ ምን እንደምቀጣው እናንተ ትነግሮኛላችሁ። እኔ ደግሞ በደንብ ደህና አድርጌ ከፈለጋችሁ ጭኑ ስር ገብቼ ቁንጥጥ አድርግላችኋል እና የምር በቃ ምን ልበላችሁ ሰላም

አሁን ዛሬ እንደገጠመኝ ከሆነ እግረ መንገድ ከሆነ አለ ጎዳና እኮ ይወስደል ያመጣ የሚባለው እንደዚህ ነው። ለካ አንቺን ሊያገናኘኝ አንዴ ፈቃደኛ በቃ፣ በጣም አሪፍ ነው። ግንናዲዲዲ ላይ እንዲቀመጥ ማለትም እንደውም ቪዲዮ ለእኔ የምትሰጡ ያላችሁ ያን እፈልገዋለሁ። በራፋችሁ ድረስ እያስጠናሽኝ ቤታችሁ ቤታችሁ እያስጠናሽኝ ጭራሽ ምን ማለት ነው?

ባላ ወኩል ታስገድደኝ ነው እና፣ እኔን በደንብ ታውቂኛለሽ። ስንት ዘመን፣ ስንት ቀን ቤታችሁ በራችሁ፣ ስንት ቀን ደበደብኩኝ የማንበር እሱም ወንድም ነው። ታላቅ ወንድሜ ነው። ጓደኛ ነው። ስለምታወራው ነገር ደግሞ ምንም ነገር አላውቅም። ሌላ ነገር ውስጥ አትግባ። ሲቀጥል ደግሞ እኔ አሁን የምትለውን ነገር ልቀበል

ከዛ በፊትም በመንገድ ላይ ምናምን ብዙ ነግሬያት አላውቅም። ማለትም ቪዲዮ ነው ስትል በጣም ነው ደስ ያለኝ፣ እንደው ይባስልኝ። ምክንያቱም ለበኋላ ይቀመጣል፣ ምክንያቱም መንገድ ላይ የጠየኳት ምናምን ያ ተቀማጭ እንዲሆንልኝ ይሆናል ማለት ነው። ቀልድ ከሆነ የያዛችሁት ትንሊድ ቪዲዮ አይሰራ ከሆነ እኔን አንቺ በስልክ አውረተሽኛ አታውቂም፣ እኔ አላውቅም

በስርዓት አውሪው በቃ አቪ አፈቅርሻለሁ ካለሽ በቃ ነው። እቃቃ ጨዋታ ነው ነው ምንድነው? በአንድ ቅጽዋት ስላለኝ እሺ ብዬ ነው።

በቃም ሰው ማፍቀር አይችልም ማለት ነው። ማለት አንቺ ማፍቀር አይችልም፣ እኔ እንድታወሪ የምፈልገው አንቺ ማፍቀር አይችልም። ሰው ልትወደኝ፣ ልታፈቅረኝ ትችላለህ። ገብቶሃል? ነገር ግን እኔ እንደዚህ ነገር ውስጥ መግባት አልፈልግም። ሲቀጥል ደግሞ እኔ ህይወቴ ላይ ሰው ይኑር አይኑር አንተ ከየት ታውቃለህ?

እኔ እንደዚህ አይነት የሆነ ነገር ውስጥ ለመግባት ዝግጁ አይደለሁም። ሲቀጥል ደግሞ በራሴ ህይወቴ ላይ ሰው አለ በጣም ወደውና ማፈቅ እኔ አሁን ልትረጅ የሚፈልገው እኔ አንቺን አፈቅርሻለሁ ከዛ ውጭ ሰው ኖረ አንኖረ የእኔ የሚመለከተኝ ነገር እያለ እኔ ማፈቅረ ሰው አለ። አሁን አንቺ ያልተረዳሽኝ ነገር ማለት እንደ ሌላዎች ወንዶች አይተሽኝ ወይም ደግሞ በሌላ እንትን ብለሽኝ ሳይሆን እኔ አንቺን ለመንከባከብ አንቺን በቃ ምን ልበልሽ፣ ከእህቴም ከእናቴም በላይ አድርጌ ልንከባከብሽ ነው። ፍቅሬን እየገለጽኩልሻለሁ ማለትም አፈቅርሻለሁ ብቻ አደለም፣ ምልሽ ፍቅሬን በተግባር ልተገብር ዝግጅ ሆንኩ። ሰው ነው ተረጅኝ፣ ተቀበይኝ። ይህ ቻንስ ደግሞ ሲጀምር አምልጥሽ። ሂክማዬ ተረጅኝ። አንቺ ችግር የለውም ያምልጠኝ። እኔ ራሴ የማምነበት ሰው ሰው ስላለ፣ ችግር የለውም አያሳስብም። እኔ ወድጄ ፈቅጄ ሲሆን